ክቡራትና ክቡራን በቅድሚያ በሲቪል ማህበረሰብ ድርጅቶችና በባለ ድርሻ አካላት መካከል የቅንጅትና ትብብር ግንኙነትን ለማጠናከር እና በሀገራዊ ጉዳዮች ላይ መርህን በጠበቀ አኳሃን በጋራ ለመስራት የሚያስችል ምቹ ሁኔታን ለመፍጠር ትልቅ ፋይዳ ባለው በዚህ ሀገር አቀፍ መድረክ ላይ በመገኘት መልዕክት እንዳስተላለፍ እድል በማግኘቴ የተሰማኝን ደስታ በፍሪ መንግስትና በራሴ ስም ለመግለጽ እወዳለሁ። መድረኩን ላዘጋጁት አካላትም ልባዊ ምስጋና እንዳቀርብ ይፈቀድልኝ። ዓለም አቀፍ ልምዶችም ሆኑ የሀገራችን የእስካሁኑ ሂደት እንደሚያሳዩት የሀገርና የሕዝብ ተጨባጭ ፍላጎቶችንና ጥቅሞችን መሰረት አድርገው የሚሰሩ ውጤታማ የሲቪል ማህበረሰብ ድርጅቶች በሀገር ግንባታ የላቀ ሚና ይጫወታሉ። በዚህም በመንግስትና በግሉ ዘርፍ ያልተሸፈኑ ክፍተቶችን በመሙላት ለዲሞክራሲያዊ ስርዓት ግንባታና መልካም አስተዳደር እንዲሰፍን በመስራት የዜጎችን ተሳትፎ በማሳደግ የኢኮኖሚ ልማትን በማፋጠን የአካባቢ ጥበቃን በማጠናከር ማህበራዊ ፍትህን በማረጋገጥ በሰብአዊ መብቶች ጥበቃ እንዲሁም በሰላም ግንባታና ግጭት አፈታት ሂደት ጉልህ አስተዋጽኦ ያበረክታሉ። በዚሁ መሰረት ባለፉት ሰባት የለውጥ ዓመታት መንግስት የሲቪል ማህበረሰብ ድርጅቶች በሀገራችን ሁለንተናዊ ብልጽግናን በማረጋገጥ ረገድ ያላቸውን ወሳኝ ሚና በመገንዘብ ሕግና ስርዓትን በጠበቀ መልኩ ለሚኖራቸው አጠቃላይ እንቅስቃሴ ምቹ ሁኔታ ለመፍጠር በርካታ የሪፎርም እርምጃዎች ወስዷል። በተለይም የመደራጀት መብትን የህብረተሰብ ተጠቃሚነትና ተጠያቂነትን በሚያረጋግጥ አግባብ በተሟላ መልኩ ተግባራዊ ለማድረግ የህብረተሰቡን የበጎ ፈቃደኝነትና የበጎ አድራጎት ባህል ለማሳደግ እና በሲቪል ማህበረሰብ ድርጅቶች ላይ የነበረውን ያልተገባ ገደብ በማንሳት ሀገራዊ ሚናቸውን እንዲወጡ በማድረግ ረገድ ከለውጡ በኋላ በሀገራችን የተካሄደውን የህግ ሪፎርም ተከትሎ የወጣው የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113 ህዝባር 2011 ትልቅ አስተዋጽኦ አበርክቷል። በተጨማሪም መንግስታችን ከለውጡ በኋላ የተከተለው የብዝሃ ተዋናያን ኢኮኖሚ አቅጣጫ የሲቪል ማህበረሰብ ድርጅቶች በኢኮኖሚ ላይ የራሳቸውን የልማት አጋሪነት ሚና ባግባቡ እንዲወጡ ምቹ ሁኔታዎችን ፈጥሯል። የሲቪል ማህበረሰብ ድርጅቶች በኢኮኖሚ ውስጥ ሚናቸውን እንዲወጡ ማስቻል ምርታማነትን ለማሳደግ ለስራ ዕድል ፈጠራ፣ ለተቋማት ግንባታና ማህበረሰብ አቀፍ የኢኮኖሚ እንቅስቃሴዎችን ለማጠናከር ትልቅ አስተዋጽኦ ያበረክታል ብለን እናምናለን። በመሆኑም ይህንን እምቅ አቅም ለመጠቀም በተለያዩ የማህበራዊና ኢኮኖሚያዊ ዘርፎች የሲቪል ማህበረሰብ ድርጅቶች ተሳትፎ እንዲጨምርና ተፈላጊ ውጤቶችም እንዲመዘገቡ ሰፊ ጥረት ተደርጓል። ስለሆነም በፌዴራል እና በክልል ደረጃ የተመዘገቡ የሲቪል ማህበረሰብ ድርጅቶች ቁጥር በከፍተኛ ሁኔታ የጨመረ ሲሆን፣ ድርጅቶቹም በልማት፣ በዴሞክራሲያዊ ስርዓት ግንባታ እና በሰብአዊ መብቶች ጥበቃን ጨምሮ በሌሎች ሀገራዊ አጀንዳዎች ላይ በስፋት በመሳተፍ የኅብረተሰቡን ተጠቃሚነት ለማረጋገጥና የሀገር ግንባታን ለማጠናከር የራሳቸውን አሻራ እያሳረፉ ይገኛሉ። በተለይም በቀውስ ወቅት የሲቪል ማህበረሰብ ድርጅቶች የሚያሳዩት ፈጣን ምላሽና ተሳትፎ ሰብአዊነትን መሰረት ያደረገ ድጋፍ ለዜጎች ለመስጠትና ህይወታቸውን ለማሻሻል ያላቸውን ከፍተኛ ሚና በግልጽ አሳይተዋል። በቀጣይም ሀገራችንን ከእርዳታ ጥገኝነት በማላቀቅ የተሟላ ሉዓላዊነትና ክብር እንድትጎናጸፍ ለማድረግ በዋናነት ምርታማነትን በማሳደግ ዜጎችን ከተረጅነት ለማውጣትና ከአቅም በላይ በሆነ ምክንያት ድጋፍ የሚያስፈልጋቸውን ደግሞ በሀገር በቀል የመረዳዳት ስርዓት ለመደገፍ እንደ ሀገር የጀመርነው ጥረት እንዲሳካ የሲቪል ማህበረሰብ ድርጅቶች የድርሻችሁን እንድትወጡ በዚሁ አጋጣሚ ለማሳሰብ እወዳለሁ። በሌላ በኩል ግን አንዳንድ የሲቪል ማህበረሰብ ድርጅቶች ከተቋቋሙለት ዓላማ ባፈነገጠና ግልጽነት በጎደለው መልኩ በመንቀሳቀስ የሀገርና የህዝብ ጥቅም የሚጎዱበት አጋጣሚዎች መኖራቸው ይታያል። ይህ ሁኔታ የሁላችንንም የጋራ ክትትልና ጥረት የሚጠይቅ ሲሆን እነዚህን የተሳሳቱ አካሄዶች በጋራ በመገምገምና አስፈላጊውን እርምት በመውሰድ የሲቪል ማህበረሰብ ድርጅቶች በሙሉ ህግና ተቋምን እንዲያከብሩና ለሀገርና ለህዝብ ጥቅም በታማኝነት እንዲሰሩ ማድረግ የጋራ ኃላፊነታችን ሊሆን ይገባል። በአጠቃላይ ባለፉት የሪፎርም አመታት በሲቪል ማህበረሰብ ድርጅቶች ዘርፍ አበረታች ለውጦች የታዩ ቢሆንም ከመንግስትና ከዘርፉ ከሚጠበቀው ኃላፊነት እና አስተዋጽኦ አንጻር ገና ብዙ መስራት ይጠበቅብናል። ከዚህ አንጻር ባለፉት ዓመታት የታዩትን ክፍተቶች ለመሙላትና የመንግስትና የሲቪል ማህበራት ግንኙነትን ለማጠናከር በቅርቡ በየደረጃው የትብብርና የቅንጅት መድረኮች በመቋቋማቸው በመተማመን ላይ የተመሰረተ የጋራ አሰራር ለመፍጠር ምቹ ሁኔታ ተፈጥሯል። በተለይም የጋራ ዓላማዎችን ለማሳካት ከፌደራል እስከ ታችኛው አስተዳደር እርከን ድረስ የተደራጁት የሲቪል ማህበረሰብ ድርጅቶችና የባለድርሻ አካላት የቅንጅትና ትብብር ማዕቀፍ የመንግስት የሲቪል ማህበረሰብ ድርጅቶችና የባለድርሻ አካላት ስራዎችን ማናበብና ማቀናጀት፣ ተቋማትና አሰራሮችን ማጠናከር፣ ከህግና ስርዓት ያፈነገጡ ተግባራትን በጋራ መግራት፣ እንዲሁም መልካም ተሞክሮችን በመቀመርና በማስፋት ስኬቶችን ማሳደግ የሚሉ አራት እስትራቴጂያዊ ጉዳዮች ላይ የሚያተኩሩ እንዲሆኑ ተደርጓል። እነዚህን ስትራቴጂያዊ ግቦች ቀጣይነት ባለው መልኩ ለማሳካትም የጋራ አደረጃጀቶችንና የግንኙነት ስርዓት ትግበራን ማጠናከር፣ የሁሉም ባለድርሻ አካላት አቅምን ማጎልበት፣ ሀገር በቀል የሲቪል ማህበረሰብ ድርጅቶችን ማጠናከር፣ የመረጃ ስርዓትን ማዘመን፣ የህግ የበላይነትን ማስፈን የፖሊሲ ማዕቀፎች ዝግጅቶች ላይ ያለውን ተሳትፎ ማሳደግና እቅዶችም በማናበብ በተቀናጀ አግባብ በመተግበር ላይ ሁላችንም የሚፈለገውን የጋራ ጥረትና ቁርጠኝነት እንድናረጋግጥ አደራ ማለት እፈልጋለሁ። በመጨረሻም የፌደራል መንግስት የሲቪል ማህበረሰብ ድርጅቶችና ባለድርሻ አካላት በሚፈለገው ደረጃ ሀገርንና ህዝብን መጥቀም እንዲችሉ አስፈላጊውን ድጋፍና ትብብር በማድረግ ረገድ የጀመረውን ጥረት አጠናክሮ ለመቀጠል ጽኑ ቁርጠኝነት እንዳለው እያረጋገጥ መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።